አሰላሙ አለይኩም ወራህመቱላሂ ወበረካቱ። ንዴ ጫናላችን ቤተሰቦች፣ እንግዲህ ዛሬ እኔ ዕቃ ጥቤ፣ ወጥ ሰርቼ፣ ቤት ጠርጌ እኔ ነኝ ማለት ነው። ዛሬ ውሎ ምሰራው ማንም የለም ቤት እንደምታወት፣ ብቻዬን ነኝ እና ዛሬ እኔ ቤቱን አጸዳድች፣ ወጥ ሰራለሁ። ምንምን ከኔ ጋር አብራችሁኝ እንዲቆዩ ጋብዛለሁ። ይ ወደ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱን የደወል ምልክቷን የተጫናችሁ ቤተሰብ መሆን ይቻላል። እንወዳችኋለን፣ አበረታቱን። እንግዲህ እንደምታዩት ቤት በማጽዳት ጀምሬዋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ እንድቆዩ እጋብዛለሁ። እወዳችኋለሁኝ፣ አመሰግናለሁ። ከዚያ ውጪውን በረንዳ እንደምታወት ፏ እያደረኩት ነው። የውስጡን ጨርሼ የውጪውን በረንዳ እያጸዳ ነው ማለት ነው። ግን አልተቻልኩም። ይምር እንደነው ዛሬ አስተያየታቸውን በኮሚኒቲ አሳውቁኝ እና እንደምታወት ይህን የውጭን በረንዳ በደመጽ ደስ ስላለብኝ ፏፏፏ እያደረኩት ነው ማለት ነው። ያው አሪፍ ነው ይሆናል ብዬ ተወድታላቸው እያስባለው በቃ ይችን አካባቢዋን እንደምታወት በዚህ መልኩ ፏ ካደረኩ በኋላ አሁን ያው በተራ ደግሞ ቀጣይ እቃ ማጠብ ይሆናል ማለት ነው። እኔ እንግዲህ መቼም ዛሬ ትወዱታላችሁ። ሳያድ ሰብስክራይብ እያደረጋችሁ እንድታበረታቱኝ እያስባለሁ እና አሁን ያው እቃውን ማጠብ ልጀምር ነው ማለት ነው። ዝቃዜው ውይ ውርጡ ሲቀዛቀዝ በጣም ከባድ ነው። በቀይና ጥቤ ጨርሻለሁኝ ማለት ነው። ቀጣይ ደግሞ እንትኑን አነጥፋለሁ ማለት ነው። እቺን ወለውልና አነጥፋታለሁ ቤት ውስጥ ማለት ነው። እንዴት አያችሁት? ግን ይህን ይመስላል። አሁን ምን ቀረን? ቡና መቁላት፣ ወጥ መስራት፣ ገና ብዙ ስራ አለን። ገና መዘናጋት አያስፈልገውም። አሁን ምንድን ነበር የምናደርገው? ወጡ መጀመሪያ ስራ ማብራት የለም፣ ማብራት የለም። ስለዚህ ምን ማድረግ አለብኝ? ከተማ አያያዝ አሁን ደግሞ በዚህ መልኩ እንትን ክሰል ማ እንትኑን አንካርቱን አቀርባለሁኝ። ከዚያ አሁን ክሳል ስለሌለኝ ክሳል አመጣዊ ከኩሽና ማለት ነው፣ እንደምታውቅ ክሰሉን አቅርቤ ክሳሌን ከሰክሰውና ከዚ። ያው እንትፍ በፌር ሚል ላይ በምታወት መልኩ አደረግኩኝ። አሁን ማያያዣ ያስፈልገኛል፣ ግድ እንጨት እንደምታወት። እንጨት አንጥቼ እየጠራረግኳት ነው። በዚህም መልኩ እንትን አልኳት ማለት ነው። ከዛ ፌስታል ያስፈልገኛል፣ አውጥቼ ጥቁር ፌስታል። እናም ፌስታል አንጥቼ እንደምታወት እንግዲህ በዚህ መልኩ ላቀጣጥለው ነው። ግን እዚህ ላይ ጠፋብኝ ማለት ነው። ጠፋብኝ ማለት ነው። ከዛ እንደገና ለኮስኩኝና እንትን ስለው በስተመጨረሻም ተያያዘልኝ እና በምታወት መልኩ ተያያዘ። ከዛ እንጨቱንም ወደ ቦታ ሁሉንም ወደ ቦታው መለስኩኝ እና ፍፍ እያልኩኝ መያዝ ጀመርኩኝ ማለት ነው። ከዛ እንደምታወት ጠፋብኝ። ከዛ እቃዎችን ምናምን አወጣጣሁኝ ወደ ውጭ እና በምታወት መልኩ ሳየው ጠፍቷል ማለት ነው። እንደገና ትማለት አለብኝ። ከዛ ማራገብ የመምጠች አራገብኩት ማለት ነው። ከዛ በኋላ እጅ እንዳጣኩ ሳሉ ስለነካኝ እጅ የምታጠብ ስላለብኝ የግዴታ ማለት ነው። እና በምታዩት መልኩ ሽንኩርቴን አልጥቻ አሁን ደግሞ ሽንኩርት መከተፍ ነው ማለት ነው። እና ሽንኩርቴን በምታዩት መልኩ አሪፍ አድርጌ ልከተፋት ነው ማለት ነው ቤተሰብ። እና በነገራችን ላይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ወዳችኋለሁ። እና የምታዩት ሽንኩርት ያንሳይ ነበር አንጥቼ ጨመርኩኝ። ከዛ ሽንኩርቱን ሁን አጥበዋለሁኝ። ከዛ እንትን ማጠብኩት የግድት የኛው መታጠብ አለበት። ከዛ ነበር ጀመርኩ አጠብኩኝ። ከዛ ከተፋለው ማለት ነው ከዛ ሽንት እቃውን አስገብቼ ዘይቱን በርበሬውን ሽሮውን አመጣሁኝ፣ ማለት ነው። ጸሀው ግን ከባድ ነው። ቦታን ቀይ እዚህ ጸሀው በጣም ከባድ ነው። ቦታን ቀይ ነው እና ጸሀው በጣም ከባድ ስለሆነ ቦታ ቀየርኩኝና እዚህ አመጣሁት ማለት ነው። አሪፍ ቦታ አገኘሁኝ። በጣ ጠለስናት ምናምን ወጣሁ እስከሚደርስ እንጠብቀዋለን ማለት ነው ፈሳሽ ዘይት ነው መጠቀም ያለባቸው። ይሄ ጭቃ ዘይት አትጠቀሙ፣ ጥሩ አይደለም። ያው ውድም ቢሆን ምንም ማድረግ አይቻል እነዚህ ሽሮውን አድርጌ አማስሎ ጀመር አገላበጥኩት። እኮ አቡ እና እንደምታውት በዚህ መልኩ እንግዲህ በደንብ አድርጌ እሽጥ ታረኩት። ሽሮ ያው ሲያሹት ይጣፍጣል፣ በደንብ ይጣፍጣል። እሽት ካደረጋችሁት ማለት ነው። እና በምታውት መልኩ አሪፍ አድርጌ አሽቼ እንትን ብየዋለሁ አቅተኛዋለሁ ማለት ነው። ውሃ አድርጌ ከዛን እዚህ ጋር በቃ እስከሚበስል መመላለስ አበዛሁኝ፣ በቃ መቆሙ ሰለችኝና እስኪ ዞር ዞር እያልኩኝ እስኪ አየሩላይ ምናምን እያልኩኝ ነው። ከዛ ከፍቻ አየኋት። አሪፉ ናለች፣ አሪፍ ናት፣ አሪፍ ናት። ቀጠነች እንዲህ፣ ኧረ ቀጠነች እን ይች ነገር ምናምን ብዬ ሳያት ደህና መሰለችኝ። እስኪ በኋላ እናያታለን ምናምን አልኩ። ጋይስ፣ እስካሁን ስንቀርጽበት የነበረው ካሜራ ስንቀርጽበት የነበረው በዚህ ነው እንግዲህ እንዴት አድርጌ ስቀርጽ እንደነበረ ሁሉ እንግዲህ የምር ት እንዴት ያው ተፈላስፌ ሰርቼ ማለት ነው። እንደምታውቁት እቺን እዚህ ጋር ሰቀልኳት እንደዚህ አድርጌ እዛ ጋር ከዛ እንዲህ አድርጋ ትቀርጻለች ማለት ነው። እንዲህ አድርጌ አስቀመጥኳት ትቀርጻለች ማለት ነው። አያችሁት። እንግዲህ ይህን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ እወዳችኋለሁ። እና ቤተሰብ እንደምታዋት ሽሮ እየተንተከተከች ነው ማለት ነው። ዋው አሪፍ ሽሮ ነው ዛሬ የሰራውት። ወይኒ በቀምሳቸው ደስ ይለኝ ነበር ወይኒ። እንዴት አባት ነው የምጣፈጠው? አረውይ እንዴት ቻይኒ ሽሮ ሴቶቹ ሰርተው አያውቁም ነው ያልኩት። በቃ በጣም ነው የጣፈጠችኝ እጅ ላይ ስቀምሳት ማለት ነው። አንደኛ ናት፣ ውይ ያልኩኝ እና በቃ እንዲ በቃ ብልሳት ብልሳት አልጠግባት አልኩኝ። ከዛ ላስኳትን አጠብኳት ማለት ነው።

አሁን ቡና የለም። እጅ ገዝቼ አምጣና ትንንሾቹን ቡና አስር አስር ብር ናቸው። እነሱን ገዝቼ አስር አስር ብር ናቸው። በምታዩት መልኩ በመጣደፍ በለዋት በቃ አንዴ ማለት ነው። ተመልከቱ እንዴት አድርጌ እንደበላሁ ማለት ነው በቃ ወጥ ወጥ ወጥ ወጥ ናት፣ በጣም ምርጥ ናት። ከዛ በጣም አመሰግናለሁ ምናምን አልኩኝና እና የተገዛ በቀሉ የግድ መታጠብ ስላለበት በምታዩት መልኩ እንግዲህ ይሄ እየቆራረጥኩኝ ላጥባቸው ነው ማለት ነው። የተገዛ ቡና የግዴታ መታጠብ አለበት። ይቅርታ የተገዛ ቡና የግድ መታጠብ ስላለበት ያው በደንብ ተደርጎ በደንብ አርጋችሁ ታጥቧት አላችሁ። ከዛ ያው አስተናንሷኩ ያአላ እንደ ከባድ ነው ጊዜያችን ማ በጣም ከባድ ነው። ማስቲካዬን በላሁኝና ጣልኳትና አየኋትና ከዛ ያው ክሳል አደረኩበት ክሳል ያልቆብኝ ማለት ነው። ክሳሉን አደረኩኝና ያው ቡናዬን ማጠብ አለብኝ። እጅን ታጥቤ ማለት ነው። እጅን ታጥቤ ቡናዬን እንደዚህ አድርጊ አጠብኳት ማለት ነው። አድርጊ ያው አበስላታለሁ ማለት ነው ከዛ ቡናዬን እስከምትበስልልኝ ያራገብኩኝ እንትናላትም ጀምረ በዚህ መልኩ እየበሰለች ሄደች። እንደምትዋት እስኪ ቅመሶ አሽቷት ምናምን እያልኩ ለእናንተም አሪፍ ቡና ቆልቻለሁ ማለት ነው። በጣም ደስ አለኝ። ከዛ ጀበናይን ጣርኩኝ። እዚህ ጋር ደግሞ መውቀጫ፣ ቡና መውቀጫ ላመጣ ነው ማለት ነው። ኩሽናን የማስቀምጠው ከዛ ቡና መውቀጫ፣ ይሄን አንጥቼ እወቅጣታለሁ ማለት ነው። ያችን ቡና ዋርጊ ወቅጣለሁ እንደምታዩት ሊወቅጥ ነው እዚህ ጋ ሊወቅጥ ነው ማለት ነው። ቡናዬን ወቀጥ ወቀጥ አድርጌ ከዛ ጀበና ይጨምሬ ያው፣ ዛሬ ያበደ ቭሎግ እንደሚሆን ተስፋ አለኝ ማለት ነው። ሰብስክራይብ፣ ሼር እያደረጋችሁ እናንተም አበረታቶች ጀማሪ ነኝ በደንብ አበረታቱኝ በእናታችሁ። እና እንደምታዩት ቡናዬን ወቅጬ እዚች ጋር አድርጌ ያለሁ ማለት ነው። በዚህ መልኩ ከዛንተን እንተኔን አስቀመጥኩኝ እዛው ኩሽና መልሽ ዘጋው። ኩሽናዬን ተመልሽ ቡናዬን አንስቼ ቡናዬ ጣገባ አድርጌ ቡናዬን ውሃው ፈላል ፈላ ማለቱን እጠፋበቅ ጀመር። ከዛ ቦታ ያለውን ቆሻሻ አነሳሁት። ከዛ አንከርትን እቀይራለሁ ማለት ነው። እንደምታወት በዚህም መልኩ እዚኛው ላይ አንከርት አድርጌ ቤት ለማስገባት ነው። ይሄን ድንጋ ነው አሁን ያየሁት ማለት ነው። ያሳየችው ድንጋ አንስቼ ጣልኩኝ እና ጀበና እንዲያርቅ ቀየርኩኝ። ከዛ ቡናይን እጨምርባታለሁ ማለት ነው። እንደምታወት እንዲያድግ ቡና ጨመርኩባት። ያለውን ቡና ያው ለአንዴ ምኮን የገዛኋትም ያው ለአንዴ የሆነችኝ ያው ለምሳ አሪፍ ናት እና በምታዩት መልኩ ቡና ይናፍለቼ ያበደ ብሎግ አድግ ውያለሁ ማለት ነው። ዛሬ ብቻዬን እንግዲህ ይህን ይመስል ነበር ውሏችን። እንደወደዳችሁ ተስፋ ዛሬ ውሏችን ይህን ይመስል ነበር። አባራችሁን ስለቆያችሁ እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። እንወዳችኋለን። በጣም በጣም በጣም እናመሰግናለን።